ትንቢተ ዘካርያስ ምዕራፍ አምስት ። ተመልሼም ዓይኖቼን አነሳው፣ እነሆም አንድ በራሪ የመጽሐፍ ጥቅልል አየሁ። እርሱም የምታየው ምንድን ነው አለኝ። እኔም በራሪ የመጽሐፍ ጥቅልል አየሁ አያለው፣ ርዝመቱ ሀያ ክንድ ወርዱም አስር ክንድ ነው አልሁ። እንዲህም አለኝ፣ ይህ በምድር ፊት ሁሉ ላይ የሚመጣው እርግማን ነው። የሚሰርቅ ሁሉ በእርሱ ላይ በዚህ በኩል እንደ ተጻፈው ሁሉ ይጠፋል፣ በሐሰትም የሚምል ሁሉ በእርሱ ላይ በዚያ በኩል እንደ ተጻፈው ሁሉ ይጠፋል። እኔ አስወጣዋለሁ ይላል የሰራዊት ጌታ እግዚአብሔር፣ ወደሚሰርቀውም ቤት በሐሰትም በስሜ ወደሚመለው ቤት ይገባል፣ በቤቱም ውስጥ ይኖራል፣ እርሱንም እንጨቱንና ድንጋዩን ይበላል። ከእኔም ጋር ይነጋገር የነበረው መልአክ ወጥቶ፣ አይኖችህን አንሳ፣ ይህችም የምትወጣው ምን እንደሆነች እያአለኝ? እኔም ምንድናት አልሁ። እርሱም ይህች የምትወጣው የኢፍ መስፈሪያ ናት አለኝ። ደግሞ በምድር ሁሉ ላይ ያለ በደላቸው ይህ ነው አለ። እነሆም የእርሳሱን መክሊት አነሱት። እነሆም በኢፍ መስፈሪያ ውስጥ አንዲት ሴት ተቀምጣ ነበር። እርሱም ይህች ክፋት ክፋት ናት አለኝ። በኢፍ መስፈሪያ ውስጥ ጣላት። የእርሳሱንም ጠገራ በመስፈሪያ አፍ ላይ ጣለ። አይኖችንም አይኖቼንም አንስቼ አየሁ። እነሆም ሁለት ሴቶች ወጡ፣ ነፋስም በክንፎቻቸው ነበረ፣ ክንፎቻቸውም እንደ ሽመላ ክንፎች ነበሩ። የኢፍ መስፈሪያውንም በምድርና በሰማይ መካከል አነሱት። ከእኔም ጋር ይነጋገረው የነበረውን መልአክ እነዚህ የኢፍ መስፈሪያውን ወዴት ይወስዱታል? አልሁት። እርሱም በሰናጾር ምድር ቤት ይሰሩለት ዘንድ ይወስዱታል፤ በተዘጋጀም ጊዜ በዚያ በስፍራዊ ይኖራል አለኝ።